እሱን ምንድን የለበሰ ፍቅረኛ ለኛሆነ ማለ አናባርክ። ከተመርምረሽ ግን ነፍሰ ጡር መሆንሽ ከታወቀ ግን እኔ እሱ ፊት ነው የምነግርሽ፣ እንጂ አይንሻል ምንም አታደርጊም። ምክንያቱም አንቺ ዛሬ ዋሽተሽ ነገ ደግሞ ሌላ ነገር ማምጣት ነው ማለት ነው። ፍቅር ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ትናንትና እንግዲህ ፍቅር ለመጀመሪያ ጊዜ መናገር በጀመረችበት ሰዓት እጅግ በጣም አስደንጋጭ እና አሳሳቢ ጉዳይ ተናግራለች ማለት ነው። ካሜራ ማናችን ጨምሮ እኔንም ዮናስንም ወደ እጇን ወደኛ እየጠቆመች እሷ እንዳረገዘች እየነገረች ነበረ። ይሄ በጣም ከባድ ነገር ነው። ስለዚህ ነገሮች እንዲታድበስብሶ ማለፍ የለባቸውም። አሁን እያልኩ ያለሁት እኛ አስረግዘናል ወይ ደግሞ እኛ ሌላ ነገር አድርገናል ዮናስም ሌላ ነገር አድርጓል እያልኩኝ አይደለም እያልኩ ያለሁት እቺ ልጅ እርጉዝ ነች፣ እርጉዝ አይደለች የሚለው ማጣራት እንደሚገባ ነው የሰማኛለው። ወላንሳ ነይ ነይ ጠጋ ሌላ ነገር ውስጥ ከመሄዳችን በፊት እና ወደ ሌላ ነገር ከመግባታችን በፊት ዮናስ፣ በነገራችን ላይ ልክ የሆነ እየመጣ ነው እና ወደ ሌላ ነገር ውስጥ ከመግባታችን በፊት አንዳንድ ጥያቄዎችን እጠይቅሻለሁ፣ ትመልሻለሽ። በመጀመሪያ ደረጃ በፊት የነበርሽበት ቦታ ላይ እዛ እያለሽ ማለት ነው፣ ፍቅረኛ ነበረች ወይስ አልነበረች ፍቅረኛ የት ተዋወቀሹ እዛው እዛው ምን እንደው ሰራው አላውቅም ስራው ምን እንደሚሰራ የማታውቂው ፍቅረኛ ነው የነበረሽ ጊዜ አብራችሁ ታሳልፉ ነበር እኮ አንዳንዴ ሲመጣ አብራችሁ ጊዜ ታሳልፉ ነበር አይደል እ አትፈሪ፣ ዝም አትበይ። ነበረ ኧረ አትበኝ። ኧረ ምንድን ነው? አብራችሁ ጊዜ ታሳልፉ ነበር ወይ እያልኩሽ ነው። አልፎ አልፎን ሲመጣ ግን አብራችሁ ጊዜ፣ ወይም ደግሞ በሌላ አማርኛ ግንኙነት ነበራችሁ ወይ ነው እያልኩሽ ያለሁት። ምን ትንቀጠቀጫለሽ? አትናቀሪም። ስለዚህ እርጉዝ ልትሆኝ ትችያለሽ ማለት ነው። ኧረ እባክሽ። እኔ መጀመሪያ ስትመጪ እዚህ ቤት ውስጥ ነግረሽኝ ብትመጪ እርጉዝ ነኝ፣ እርጉዝ ነኝ ብለሽኝ ብትመጪ ኖሮ ከነ እርግዝናሽ ተቀብለን መፍትሄ እንፈልጋለን። ዋሽተሽ፣ ግን ደብቀሽ እዚህ መተሽ ማለት ነው በውሸት እርጉዝ አይደለሁም ብለሽ መጥተሽ እዚህ ቤት ውስጥ ልጅ እወልዳለሁ ብትይ አይሆን አይደለሁም። እሱን ምን ምንድን ነው የለበሰችው? ምንድን ነው የለበሰችው? መንደ የለበስ ቶሎ ይዘሻት ውጪና ቀይሪላት ቶሎ በይ። በጣም በይ። ምንዳ ፍቅር የለበሽ ይሄ ምንድን ነው እሱ? ቶሎ ቀይርላ ከላይ ልብስ ትደር ከየት ነው ያገኘችው? ቆይ ባለፈው ምን አይነት ጀዝባ ነች? እግዚአብሔር እንዴት ይሄን ስትለብስ ዝምት ያታለች? ሲጀመር ለምን አወጣሽው? ቁምሳትንስ ከተጣለው? ምን ቁምሳት የታጥሎ የለ እንደ ናይ ቶሎ ናይ ወደዚህ ቁሚ። እየጠየኩሽ ያለውትን ነገር ጨርሽልኝ። ተዋያት። እሷ ስለዋሸሽ እናንተ ስላልሽ አይደለም። እግዚአብሔር ምስክሬ ነው። እርጉዝ ሆንሽ ማለት ነው። እዚህ ቤት ውስጥ አንድ ቀን አላሳድረሽ፣ አባርሻል። እመኝ። ምን አባቱን የቆየ ቶሎ ብለን እንመረምርሻለን። እንትንት ያለች በቃ ገባጂ። አገኘ አገኘ ወይ? አምጣ እኮ እውነት ምታወጣ ከሆነ ታውጣ ነው እያልኩ ያለው ቀድመን ማለት ነው ይታይሻል ይሄ መመርመሪያ ነው የእርግዝና መመርመሪያ ነው ከዚህ በፊት ታውቂዋለሽ የእርግዝና መመርመሪያ ነው ነው በሽንትሽ ነው የምትመረመር እያየን ነው የምትመረመር ይገባሻልን ከዛ በኋላ እዚጋው ሁለት መስመር ከሆነ እርጉዝ ነሽ ማለት ነው እርጉዝ ከሆንሽ ደግሞ አንድ ቀን አላሳድርሽም። እንዳልኩ አንድ ቀን እኛ ቤት አታድሪ። ለምን ዋሽተሽ ልጅሽን እዚህ ልታሳድጊ ነው? ኬት የሚያመጣሽውን ልጅ ማለት ነው። መጀመሪያ ግን እኔ ተቸግር ያለው ነፍሰ ጡር ነኝ፣ እዚህ ወልጄ ማሳደግ ፈልጋለሁ ብለሽ ነግረሽን ቢሆን ኖሮ ችግር አልነበረም። አሁንም ቢሆን ይህ ነገር ከመከሰቱ ከመደረጉ በፊት እውነት ካለ የደበቅሽ ነገር ካለ። ደነገጥሽ እኮ ትላንት፣ አንደኛ ትላንትና መደንገጥሽ በእጅ ሲቶኩም ለምን ትደነግጫለሽ? እርጉዝ ካልሆንሽ ለምን ትደነግጫለሽ? ስትይ ነገር እርጉዝ ካልሆንሽ እና ሙሉ ኮንፊደንስ ካለሽ ሙሉ በራስሽ የምትተማመኝ ከሆነ ለምን ደነገጥሽ? ሲቀጥል ከወንድ ጋራ ግንኙነት አለኝ ብለሻል። ግንኙነት እስካለሽ ደግሞ እርግዝና የመፈጠር እድሉ የሰፋ ነው። ፍቅረኛ አለኝ አለች። እዛው ነው። ሲቀጥል ግን ሌላ ችግር አለ፣ እዚህ ጋር አንተን እና ወደ እኔ እጅ ጠቁማ፣ ወደ ካሜራ ማንም ጭምር እጇን ጠቁማ ፍቅር ትናንትና ስታወራ የነበረው ነገር አለ። የደበቅሽው ነገር ካለ ተናገሪ። ሂጂ አልብሰሻት ይዘሻት እኔ ተያት እሺ በቃ ተዋት እራሷ ትመጣለች ከመጣች ተናገሪ እንደሆነ መጀመሪያ ተናገሪና ከዛ በኋላ ወደ እንትን ከመሄዳችን በፊትም ነፍሰቱን የምትይኝ ከሆነ አናባርርሽም ተመርምረሽ ግን ነፍሰ ጡር መሆንች ከታወቀ፣ ግን እኔ እሱ ፊት ነው ምነግሪሽ። እንሻ እንሻል፣ ምንም አታደርግልኝ። ምክንያቱም አንቺ ዛሬ ዋሽተሽ፣ ነገ ደግሞ ሌላ ነገር ማምጣትሽ አይቀርም። እኔ ለአንቺ ተገትሬ ስከራከር ነበር። ነገርኛው ለመጨረሻ ጊዜ ልጠይቅሽ፣ ለመጨረሻ ጊዜ ልጠይቅሽ፣ ከዛ ሰውዬ ከፍቅረኛ ከተባለው እርጉዝ ነሽ ወይስ አይደለሽ? ስለዚህ ወደ ምርመራ እንድንሄድ ልታስገድጂን ነው ማለት ነው። ኧረ ፍቅር ፍቅር በእናትሽ የሚለበስ ነገር ውስጥ ላይ ይህን የተጣለ ልብስ ጌት ነው የለበሰች ይመስ ትመርበግ ምንም ይህን ከማድረግ ውጭ ሌላ አማራጭ የለም። ስለዚህ ትመረመሪያሽ። አትመረመሪ? እርጉዝ ካልች ተመርመሪያ በቃ። እርጉዝ አደለሁም የምትይ ከሆነና በራስሽ የምትተማመኝ ከሆነ መመርመር እኮ ነው። እውነቱን ማትፈሪ ከሆነና እርግጠኛ ከሆነሽ መመርመር እኮ ነው። ሌላ ነገር እኮ የለውም። እውነቱን እንድናውቅ ከፈለግሽ ወደሽ ነው የምትመረመሪው። እንዴ ለምን ደማ ትመረመሪ? ስለዚህ ካልተመረመር ሂጂ፣ ግቢ፣ ሻንታሽ ነጂና ውልቅ በይልኝ በቶሎ እየሰማ ሽን ሂጂና ልብሶችሽን ያዥ እና ውልቅ ብለሽ ከቤት ውጭልኝ የማትመረመሪ ከሆነ አይ እኔ እመረመራለሁ እፈልጋለሁ ችግር የለውም እተማመናለሁ በራሴ እርጉዝ አይደለሁ የምትይ ከሆነ እና እራስሽን የማትጠራጠሪ ከሆነ ደግሞ ይኸው ቢዘን መጠናል ተመርመሪ አለቀ ገብቶሻል የሆነ ነገር አድርግ እንጂ ሌላ አንቺማ ሌላ የሚዋሽሽ ነገር እማ ይኖራል በስነ ስርዓት። እርግጠኛ ነኝ። ድምፅሽ ራሱ እንደዚህ እኔ እንደዚህ አይመስለኝም። ድምፅ አውቃ ቀይራ እያወራች እንዳይታወቅብሽ አውቀሽ እያወራች ነኝ ተፈጥሮሽ ነኝ አይመስለኝም። አንድ ቀን ጉድሽ እንደሚወጣ ተሳስተሽ እርግጠኛ ነኝ። ሁሌ እንዳወራሽ እንትን አትይመችም። አንዳንዴ ስታወራ ምናምን በቃ ቀስ ዝም ትላለች አውቃ ማለት ነው። ይሄ ማለት ምንድነው? እሱ ትክክለኛ ድምፅ አይመስልኝም የዋሸችን ነገርም አይኖር፣ በስነስርዓት ተፈጥሮ ተፈጥሮ የፈለገ ቢሆን አናቅም አናቅም። እንደ ተፈጥሮ ወፍራም ድምፅ አናቅም እኛ ሴቶች ሆኖ ወፍራም ድምፅ የሚያወጡ አሉ፣ በስነስርዓት ማለት ነው። ያንቺ ግን የሆነ ያስታውቃል፣ ሲጀመር የሆነ የተቀየረ

ውሃ ድፋበት። ከተቀላቀለ አይሰራም ሲጀመር። እዚህ ጋ ያሳየን ውስጥ ገባና ውስጥ ሽንት ቤቱን ጽድትድት አድርገው ምንም ነገር እንዳይ ነው። የሌላ ሰው ሽንት ላይ እንዳታደርግ ማለት ነው። ከሸናሽ በኋላ ገብተን እናየዋለን እኛ። እሺ ወይም ደግሞ ይሄን ይዘን እንትን እንባል ይዘሽ ነጅ ሽንትሽን ሸንተሽ እቃ ላይ ሸንተሽ ይዘሽ ነ ፖፖ አለልሽ በጣም ግን እየሰማሽ ነው። እግያይድና አፀዳዳ እያልኩት ሰው የሚልን ስማ፣ ሽንት ቤቱ ሽንት ያልተደፋ ሊኖር ይችላል እኮ። ያው እሱን ነው እንድታይ የፈለኩት። እኔ ገብተህ መጀመሪያ ሽንት ቤት ውስጥ ሌላ ሽንት አለመኖሩን አረጋግጥ፣ እንዳትዋሽ ማለት ነው። ከዛ በኋላ እቃውን አዘጋጅ። ባዶ እቃ እዛ ላይ ሸንተሽ ታመጫለሽ። እዚህ ተግባባ ተግባብተናል። ትናንትና ያለ ምክንያት እሷ ከመሬት ተነስታ አይደለም እንደዛ ያለችው፣ እርግጠኛ ነኝ። እኔ ሆኜ የምነግርሽ ማለት በምክንያት ነው የሆነ ምክንያትማ አላት እያልኩ ነበር። እኔ እራሱ ነው ባህ ሂጅ አለልሽ እቃ ይሄን አንሰጥሽ፣ እዚሁ ጋር እንትን እንላለን። እቃ አለልሽ፣ እቃ ላይ ሸንተሽ፣ ቶሎ ተመርምረሽ ግን፣ ተዘጋጅ ራስሽ ለዚህ ያዘጋጅ። ተመርምረሽ፣ እዚህ ጋር እርጉዝ ነች የሚል ከሆነ ውልቅ፣ ከቤታችን ፍቅር። እርጉዝ ነች፣ ሰው ዛሬ ደግሞ አታወራም። እን ምን ሆነ? ሰምታ ታወራ ፍቅር

ነው። እቺ ፍቅር ውጪ፣ አንቺ እዛ ላይ የተቀመጠልሽ ይታይሻላ፣ ንጹሕ አንድ ነገር እንዳታደባልቂ። ብታደባልቂ ውሃ ምናምን ቢደባለቅ ሌላ ነገር ነው የሚለው እሱ። እንደዛ ካለ ደግሞ ነግሬሻለሁ። ባሪክ ምናምን ካለ ደግሞ ቀጥታ ነው ምን ሸኝ ሽሽ። እኔ ጋር የምትይበት ምክንያት የለም። የምትቆሚበት እኔ ላይ አይደለም። ልጅ የምትወልጂው ማለት ነው፣ ስነ ስርዓት አልባ

ይደበደባትም ከመልሳም ደግሞ እሷ ትቀበላለች። ከደበደባትም በኋላ ደግሞ መልሳ ትቀበላለች። ተይ እሱ ምን ምንድን ነው እሱ የምታስይዝ ቶሎ በያቺ ምኑ ነው የሚሸብተው? በደል ከተታት መልሶ የራሲ ዛኔ ከአንቺ ጋር አልጨማለቅም። ያዥ እንጂ ይታይሻል፣ ይሄ ይታይሻል። እሱን እስከዚህ ጋር ድረስ እንዲ መንከር ነው ጫፏን። ጉድሽ ይወጣል ዛሬ መልስ ሀም ደግሞ ፀጉሯ ከታጠበች ደግሞ ፍቅር እሷ እርጉዝ ነች። እርጉዝ አይደለችም። አሁን ሌላ ነገር ማውራት ነው። ንገሪኝ፣ ቀሚስ በቃ የአስር ሰከንድ ሞላል እንዴ ገደል ከቷል አልኩህ። በደል ከታታት ምኑ ማለት? ገደል ከተታት ነው። ነይ ወደዛ ጋር እሱ ላይ እንትን አታድርጊ። እሺ፣ ምንድነው የሚያስፈራራሽ? ና ምንድነው ደንግጠሽ ጉጃሽ? እርጉዛ ለሽ ማለ እ እኮ እሱ ጉዲሽ እኮ ይታያል። እርጉስቶንሽ ግን በጊዜ ሂጅ አልኩሽ። ምንም ጊዜ የምታቃጢበት ምክንያት የለም። በጊዜ ቃሽን ሰብስበሽ እ በምንም መንገድ ልቀበልሽ አይችልም። እኔ ማለት ነው ገባሻል?

ማታወሪያ ይሻል ነበር። ጭራሽ እንደ ታመመች እና እንደ ባሰባት ያወቅኩት ደግሞ እርጉዝ አለች። ምን አስፈራሽ ግን ምን አስፈራሽ ለምን ደነገጥሽ አንቺን እኮ ነው ለምንድን ነው የደነገጥሽው ያልኩሽ እኮ ነው ስጠቁመኝ አንቺ ምትፈሪ ነገር አለ እናተረ ነገር እርጉዝ አይደለችም። እሺ እሷ እርጉዝ ነሽ አትበያት ከእንግዲህ። ሲጀመር ዝም ብላ ነው ያወራችሁ እንጂ ኖርማል ወሬ አይደለም። ይሄ በቃ ዝም ብላ ነው ያወራችሁ፣ በስነ ስርዓት አስበሀበት ያወራችሁ ወሬ አይደለም። ግን ሁሉም ደግሞ ነው ትክክለኛ ወሬ አይደለም ብለን ምን ማለፍ የለብንም። የምታወራውን እያንዳንዱን ነገር ማስተዋል አለብን። አ ይሄማ የትናንቱ ከሆነ እኮ በጣም እኮ የሚያስፈራ ነገር እኮ ነበር። ሲጀመር ማለት ያወራችበት መንገድ ራሱ በስነ ስርዓት እሷ እርግዛለች ምናምን ማንን ነው የምንመለሰው? ሚቱን ትመጣለች። ሚቱ ሲጀመር ባለፈው ሚቱ አርግዬ ያለሁ ብላ የነገረቻት ነው አይምሮ ላይ ችግር ያመጣባት። እግዚአብሔር ትሰማለች እኮ ታስተውላለች። ይሄን ምን አይነት ነገር አሁን እሷ መስማት አልነበረባትም። ነግቢ ፍቅር እንደዚህ መስማት አልነበረብሽ አልያት እሷ ደግሞ ትውጣ ከዚህ ማለት ነው ናይ አቻ ያ ናይ ግቢ ፍቅር ፍቅር ናይ ልብስሽ ንቀይርልሽ አለው በዚህ ልብስ እንዴት ነው እሷንም

ሰውነቷን እየሸጠች ነበር። እሷ አንተ እንትን ብላሽ ደርስ አጣራለሁ። ሰውነቷን የሚሸጠው ማን እንደሆነች አጣራለሁ።